ሊሊ ድንገተኛ ሆስፒታል ገባች። የሚያሳዝን ነገር ተፈጠረ። ባቡሬ ሊዲያን ሸኝቶ ወደ ቤት በተመለሰበት ሰዓት ወደ ቤት በሚመለስበት ሰዓት ራሱ ሊሊ ብቻዋን ናት፣ በዛ ላይ ደግሞ አሟታል እያላት በነበረበት ሰዓት እንዲህ የምን ብቻዋን ነው አዴ አለች። አዴን እንዲህ ስትለው አይ የአዴ ቦታ ለብቻ ነው፣ የኔ ቦታ ደግሞ ለብቻ ነው። የኔም ቦታ አዴ አትሸፍነውም። ስለዚህ በፍጥነት ወደ ሊሊ መሄድ ያለብኝ በቃቻው ብሏት ሲሄድ ወደ ቤት ሊሊ ግን ራሷን አዙሯት ውሃ ለመጠጣት ኩሽና በገባችበት ሰዓት ብርጭ እስከ ብርጭቆ ወድቃ ራሷን ስታ ያገኛታል። ባቡሬም በጣም በመደናገጥ አቅፎ ወደ ሆስፒታል ይዟት ይሄዳል። በመጀመሪያ እንግዲህ ቀደም ብላ በወደቀችበት ሰዓት እሱን ተደናግጦ ገዳድፎ አቅፎ ሲያሻሻትና ወይኔ ያስደነገሽኝ እባክሽ ሆስፒታል መሄድ ያለብን በሚላት ሰዓት አይ መሄድ ያለብን አሁን እኮ ይለቀኛል ብለው ነበር። ነገር ግን ለሁለተኛ ጊዜ ዙሯት ወደቀች እና ባቡሬ ያለው አማራጭ ቶሎ ብሎ ወደ ሆስፒታል ይዞ ምህር ነበር እና ወደ ሆስፒታል ይዟት ሄደ። ሆስፒታል ከደረሱ በኋላ እንግዲህ ለደብ ይደውልለት እና ባቡሬ ሌል እንድታመመች ይነግረዋል። ደብን በጣም ይደናገጥና አሁንም ለአደይ ይነግራት እና አደይ እና ደብ ተያይዘው ወደ ሆስፒታል ይሄዳሉ። በእርግጥም ወደ ሆስፒታል በሄደችበት ሰዓት ኒኔ የደም ማነስ ይዟት ነበረ። እያዞረ የሚጥላት በዛ ላይ ደግሞ ጭንቀቱም ብዙም ተጀማምሮ እንግዲህ ራሷን እያዞራት እየወደቀች፣ ራሷ እንድትስት እያደረጋት ነው። ይሁንና ሆስፒታል በመሄዷ በጣም ደስ ይላል። ሆስፒታል ከፈጣሪ በታች ያው ስበ ማድረሱ አይከፋም። ይሄ ነገር መባባስ የለበትም መታየት አለበሽ እያለቻትም ነበረ፣ አዴ ራሱ ማለት ነው። ይህን ነገር ዝማት የለብሽም አሁን ዝምታልሽ ወደ ሌላ ነገር ይቀየርብሻል እያለቻትም ነበር። ነገር ግን ያው እኛ ሰዎች ካልወደቅ በጣና ካልታመም ሆስፒታል አንሄድም፣ ቼክ አንደረግም እና ባቡሬ በዚህ ሰዓት ሊሊ በታመመችበት ሰዓት ከአጠገቧ ኮርትም ብሎ እያስታመማት ይገኛል ማለት ነው። እንግዲህ በዚህ ሰዓት ባቡሬ ባይኖርና የባቡሬ እናት ባይኖሩ ኑሮ በጣም ችግር ውስጥ ትገባ ነበረ ሊሊ። ያው ሁሉም ነገር ለበጎ ነው ይባል የለም። በህይወታችን የሆነ ነገር ሲፈጠር ለበጎ ነው፣ ሌላ የተሻለ ነገር ሊሰጠን ነው ይባላል። እውነት ነው። ይሄ እንደዛ ጥሏት በሄድበት ሰዓት ባቡሬ አሁን ባጠገቡ ባይሆን በጣም ችግር ነበረ ማለት ነው። ነገር ግን ባቡሬን ተክቶላታል፣ ደግሞ ባቡሬን የመሰለ ገራገር ልዲ። አሁን እንግዲህ በመጨረሻም ባቡሬ ልጅ እንደሌለው እና ሚስት እንደሌለው ዳይመንድ ይነግራታል። ቀጥ ብላ ታዲያ ይሄንን ከሰማች በኋላ ወደነ ባቡሬ ወደ ቤት ነበር ሄደችው ነገር ግን እዛ ከሄደች በኋላ ሰላምታ እንኳን በወጉ ሳታስቀምጥላቸው ባቡሬ የኪ ናቶሎ ሸኘኝ አለች። ናቶሎ ሸኘኝ ስትል እንግዲህ እንዴ ሌሊ መቼ መጣሽና ነው የሚሸኘኝ ስትላታለች፣ ግራ ተጋባች። አይ በቃ እዛ ውጭ ላይ እኮ ወንዶች እየተተናኮለ ስለሆነ እንዲሸኘኝ ፈልጌ ነው ትላለች። እንግዲህ ከዛም ባቡሬ እሺ በቃ ችግር የለውም ሂጅ፣ ሸኝቻት ልምጣ ብሎ ከባቡሬ ከሊዲያ ጋር ይወጣሉ። ከሊዲያ ጋር በወጡበት ሰዓት ግልሊ በጣም ነበር የተናደደችው፣ የተበሳጨችው። ምን አይነት ጉርናት፣ ምን አይነት ቀበጥናት ናት? ቆይ ለምንድነው እንደዚህ የሚያደርጋት? እያለች መናደድ ብቻዋን ትጀምራለች። ምክንያቱ ደግሞ እንግዲህ ባቡሬን አፍቅረዋለች፣ ወደዋለች። ከኤላ ጭንቀትና ስቀቀን እንዲያወጣት ያደረጋትም እሱን ነው። እሱን ስታየውና አጠገቧ ሲሆን ኤላን ትረሳዋለች። ስለዚህ ኤላ ማስረሻ ነው። ባቡሪ ግን ደግሞ አፈቅርሻለሁ፣ እወድሻለሁ ብሎ እሱም እንዲያስጨንቃት አልፈለግም። በራሷ ጊዜ እሱን ከረሳችው በኋላ ወደ ራሷ ስትመለስ የፍቅር ጥያቄን አቀርባለሁ ብሎ ነው በተስፋ እየጠበቀ ያለው። ይሁንና ሁለታቸውም ተዋደዋል፣ እሱም ወዷታል፣ እሷም ወደዋለች። ግን ደግሞ ሁሉም በራሱ ጊዜ በቃ ጊዜው ሲደርስ ስለሆነ የሚሆነው ጊዜውን እየጠበቀ ይገኛል። ግን ደግሞ አሁን ይሄ እያመማት እያስቸገረው ነው፣ የበሽታ ደግሞ ማለት ነው። በእርግጥ እንደዚህ አይነት በሽታ ሟታ አያውቅም ነበረ እስከዛሬ ድረስ። አሁን ነው እንደዚህ አይነት ነገር የጀመራት እንግዲህ ፍቅር ባለፈው ክፍል ቤዛ ወደ እነ ፍቅር ቤት ሄዳ ነበረ። ይህንን አጋጣሚ ተጠቅሚ ከማማ ጋር ማለት ከፍቅር እናት ጋር መታረቅ አለብኝ፣ ወደዛ ቤት መመለስ አለብኝ ብላ ስላሰበች ወደዛ ቤት ቀጥታ ሄዳ ነበረ። በምትሄድበት በሰዓት ግን አሸ አላስገባም ብሎ ሲታገሉ የፍቅር እናት ከላይ ትመጣለች። ምን ሆናችሁ ነው? ቤዛ አንቺስ ምን ትሰሪያለሽ እዚህ ስትል ያው አጠገባቸው ደግሞ ዳይመንድም ነበረ አይ አንቺን ለማናገር ፈልጌ ነው አንቺን ፈልጌ ነው የመጣው ትላለች እሺ እኔን ደግሞ ምን ፈለ ፈለገሽ ነው የመጣሽው ስት አይ ፍቅር እኮ አንቺ ጠፍታሽ እየተጨነቅሽ አደለ እሷ እኮ እኔ ቤት ናት ትላለች ዳይመንድም ተደርጎ ኧረ እባክሽ የአንችን ሰይጣንነት ማላቅ መሰለሽ እንዴ አሁን ቀጠውራሽ ቤት ለቀሽ ውጭ ሲላት አረ ቆይ ቆይ ቆይ ቆይ እስኪ ዳይመንድ ተረጋጋ ኔትሮ ቤዛ እስኪ ትንሽ መነጋገር አለብን ብላ ወደ ቤት ይዛት ትሄዳለች። የፍቅር እናት ቤትም ከገቡ በኋላ ያው ብቻዋን ስለፈለገች ፍቅር ብቻዋን መሆን ስለፈለገች ነገር ግን ደግሞ ለአንቺ ለማንም እንዲያልናገር አስጠንቅቃይ ነበር ብርም ከፍላ ልክፈልሽ ብላ የነበራለች አለች። ብሩም ከፍላ ታለች ፍቅር ወስዳለች። ነገር ግን እንድትወደድች ያጨብጫቢ ውወድ ባይ ማለት ነው። እንደው ብር አንቺ ስባል ራሱ እኮ አልቀበልም ብያት፣ አንቺ ስትተጨነቅሽ በቃ እጅ ማምትን ማለት አለብኝ ብዬ እኮ ነው የመጣው ትላለች። የምቅርላ ደግሞ የዋህ ስለሆነች አምናታለች። በቃ እሺ ችግር የለውም እስኪ ቤት ይዘሽ ትሄዳለች እላታለች። ነገር ግን ከዛ ቀደም ብሎ አዴ በጣም ተናዳለች። ደብ ፍቅርን እያፈላለገ መሆኑን ሰምታ በጣም ተበሳይታበታለች። ቆይ አንተ ለዚች ልጅ እንደዚህ የምትሆነው ለምንድን ነው ስትለው እንዲ በእኔ ምክንያት አ እንደዚህ የምትሆነው እና ሂደን መፈለግ አለብን ብሎ ይላታል። አዴ ይህም ጊዜ እኮ ከቤዛ ጋር ተመካክረው ሊሆን ይችላል። ስለዚህ ቤዛ ቤት ሂደን ቼክ ማድረግ አለብን ስትለው እሺ በቃ አብረሽ ልካጅ ነው ከልብ አመሰግናለሁ ብሎ እቤት ቤዛ ቤት ይሄዳል። ደብና አደይ ማለት ነው። እቤት በገቡ ሰዓት እንግዲህ ብቻዋን ነበረች ፍቅር። ከዛም በኋላ ወይ ደብ መጣ እንዲ ብላ ጥብጥም ብላ ትታቀፈዋለች። እሷን ብላ በመጣች አደይ፣ አንቺ ደግሞ ምን እንድታረጊ መጣሽ እዚህ? በቃ እኔ አንቺን ሳይሽ ደሜ ይፈላል። ቆይ አንቺ ወንድሜን ወሰርሽ፣ ደብን ወሰርሽ። ቆይ አንቺ ምን መሆንሽ ነው ትላታለች። አሁን ውጭልኝ ብላ እንግዲህ አዴ እንድትወጣ ታደርጋታለች። እንደዚህ ያደረገችበት ምክንያት ደግሞ ደብን እንደፈለገች ለማቀፍ እንዲመቻት ነበረ። ነገር ግን ደብም ፊት አልሰጣትም። እንደዚህ እንድትሆኚ የቻርሽበት ምክንያት የራሴሽ ጸባይ ነው። ለቀርብሽ ሞክሬ ነበር። ነገር ግን ጸባይሽ አስቸጋሪ ነው። ምንም ማድረግ አይቻልም። ጸባይሽን አስተካክሌ፣ ማንም ሰው ቢሆን እኮ አንቺ ጸባይ ሲኖርሽ ነው ከሰው ጋር መኖር የምትችይው። ስለዚህ ጸባይሽን ማረም አለብሽ ይላታል። እሷም ታዲያ ይኸውልህ እኔ እዚህ የመጣሁት ማንም ስለማይፈልገኝ ነው። ከአንተ ጨምሮ ለእኔ ማንም የሚቆረቆርልኝ የለም። ጨረሳቸው አስመሳይ ናችሁ። እማየ ብቻ ናት ለእኔ የምታስብልኝ ስትለው ኧረ እባክሽ ተረጋጊ፣ ሊያስቤልሽ መስሎኝ እዚህ ድረስ የመጣሁት ሊያይሽ የመጣሁት ልፈልግሽ የመጣሁት። እንደ እሷ እንግዲህ አሁንም አዲን ትቶ ወደ እኔ ይመጣል ብላ አስባ ነበር። ነገር ግን አይሳካም፣ ይሄ ነገር መቼም ቢሆን አይሳካም ይላታል ከዛም እሷ አብሯት እንዲቆይ ይፈልጋ ነበር። ነገር ግን አደይ ውጭ ስለሆነች ሊሄድ ነው ብሎ ጥሏት ይወጣል። ጥሏት በወጣ ሰዓት በትንሽ ደቂቃ ሁንም ደግሞ እናቷ ትመጣለች። ነገር ግን እናቷን ስታይ በጣም ነበር የተናደደችው። ቤዛን በጣም ተቆጣቻት። እንዴት እንደዚህ አይነት ታደርጊያለሽ? ስትላት ቤዛን ማስመሳይ ስለሆነች እንደ እማዬ እኮ እየተጨነቀች እኮ ነው። ለዛ ነው ምን ላርግ ብዬ ነው ምን ላርግ ብለች ነው ትላታለች እንግዲህ ነገር ግን ፍቅር እናቷንም አሳዝናታለች። አሁን አንቺ እንደለን ለኔ አትቆረቆሪም፣ ነገር ስናገርሽ የእነሱ ነው የምታግዥ፣ ሁሌም ቢሆን ይህን ጥፋተኛ ነው የምታረጊ ስትል ፍቅርና እና አንቺ ጥፋተኛ እየሆንሽ እኮ ነው ጥፋተኛ ማረግሽ እና መችስ፣ ውሸት አልዋሽም፣ ጥፋተኛ ሳትኮኝ ጥፋተኛ ነሽ አለንሽም እና ምን ላደርግ እንዲሁም አንቺ አትወጂኝም አባቴን የሚወደኝ ስትላት፣ የፍቅር የፍቅርናት በጣም ተበሳይታ በጥፍ ትላታለች። ምክንያቱ ደግሞ የፍቅርናት እናት መባት መሆና አቀማጥላን ያሳደገቻት ፍቅር ጸባ የላትም፣ ሰዎችን አትወድም፣ ሰው አታቀርብም፣ ከሰው ጋር አትቀራረብም እንጂ የፍቅርናት መስዋዕት ከፍላን ያሳደገቻት እና የፍቅርናት አባቴን ወደኝ ስትል በጣም ነበር የተበሳጨችው። የራሴንም የእሱንም ቦታ ሸፍኝ ያሳድጌ እንዴት እንደዚህ ትይኛለች ስላታለች። ነገር ግን በመጨረሻም እንግዲህ ፍቅር ተነስታ ቤዛን ታንቃታለች። እንዴት እንደዚህ ታደርጊያለሽ አንቺ ውሸታም! እንዴት ታመጫታለች ትላለች። ከዛም በመካከል ያው የፍቅር እናት ተነስታ ታገላግላቸዋለች። ከዛም የፍቅር እናት ያው ፍቅርን ይዛ ወደ ቤቷ ተመልሳለች እና አሁን ቤዛ እንግዲህ በፍቅር እናት ልብ ውስጥ ገባች ማለት ነው። ተመልሳ ቤዛ እዛ ቤት ትመጣለች እዛ ቤት ከመጣች በኋላ ደግሞ እንግዲህ ከቤዛ ጋር ሆኖ ደግሞ አሁንም ደብና ደን ለማለየት ይሰራሉ ማለት ነው። ያው እንግዲህ ቤዛ ፍቅር አታውቅ የሰው በተሰባ አታውቅ በቃ ፍቅሯም በተሰቧም ሁሉ ነገሯ ገንዘብ ብቻ ነው። ገንዘብ ታገኝ እንጂ ምንም ነገር ታደርጋለች። እርግጥ ፍቅርም ጥፋተኛ ናት። እሷና ና እዛ ቤት መሄዷ አሳልፋ እንደምትሰጣት ረስታው ነው እንዴ? እንዴ እንዴት አመነቻት? ሌባ እናት ልጇን አታምንም ይባል ነበር። እንዴት ስታምናቸው አለች። አሹና ሮማን እንግዲህ አሁንም ፍቅራቸውን አልተገላለጡም። ነገር ግን ዛሬ ሊገልጽላት እወድሻለሁ እኮ አፈቅርሻለሁ ብሎ ሊነግራት ሲል እቺ ሊዲያ የፍቅር መቀስ መጣ። ምን እያረሽ ነው ደግሞ እዚህ? እኔ እርቦኛል፣ እዚህ ምን እየሰራች ነው? ሂጂና ምግብ አቅርብልኝ ብላ ወደዛ ትልካታለች። ቆይ አንቺ። አሹ ታዲያ በጣም ነበር የተናደደው፣ ምክንያቱም ተቆን እንዲገልጽላት ስለመጣች እዚያም ያስባችሁት በጣም ነው የሚያበሳጨው። ቆይ አንቺ ለምንድን እንደዚያ የምታረዩ? ሮማኔን በዚህ ልክ እንዳትናገሪያት ተናግሬያለሁ ስላት፣ ኧረ እባክህ ለእሷ እንደዚያ ትላለህ? ለዚህ ጸባይ ከተቀየረማ አንተን እራሱ አሳያለሁ ታስፈራረዋለች ሊዲያ። በእርግጥ ክፋት የለባትም የዋህ ናት፣ ገራገር ነገር ናት ሊዲያ ዳይመንድም እንግዲህ እንትናን እያበሳሰለ ነው። ፍቅርን አላልኩም፣ እንደ ሩታን እያበሳሰለ ነው ማለት ነው። እንግዲህ እንትናን ለማስቀናት እየሞከረ ነው። ማን ሮማን እና እሱን ለማስቀናት እየሞከረ ነው። በእርግጥ ቀጣይ ክፍል እሱ ለሮማን ፍቅሩን ይገልጽላታል ብዬ አስባለሁ። ሰውም ተወደዋለች፣ ያው ከሱ እስከሚመጣ ድረስ እየጠበቀች ነው እንጂ ለማንኛውም ለአሁን ይዤላችሁ የመጣሁት ይህን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አትርሱ። ነበሮች ላይክ እና ሼር ማድረጋችሁ አትርሱ። ላይክ፣ ሰብስክራይብ፣ ሼር ለምታደርጉ ደግሞ ከልብ አመሰግናለሁኝ። ሊሊ ያው በእርግጥ ምንም አትሆንም ማለት ነው፣ ትድናለች። ሆስፒታል ገብታለች። ኮስካ ሆስፒታል ስትመጣ ትድናለች። አንዴ እንደ የሚያዙ የሚጥል ነገር እኮ የሚያጋጥም ነው። ግን ይሄ አዙሮ የሚጥር በሽታ በጣም አስቸጋሪ ነው። ለምን የሆነ ችግር የሆነ ነገር ላይ ወይ ድንጋይ ላይ ወይ ደግሞ እንጨት ላይ ምናምን ከጣላት ለማንኛውም ቢሆን ማለት ነው በጣም ችግር ነው። የመርሳት በሽታ ሊያጋጥም ይችላል። ሞት መሞት ሊያጋጥም ይችላል። ይሄ የውድቅ በሽታ ሁላችንንም ይጠብቀን። ከእንደዚህ አይነት በሽታ ይጠብቀን ሁላችንንም ግን ደግሞ ተወደ እንትና ባቡር ከወደቀችበት አንስቶ ናመሲያ ክፋት፣ በጣም ደስ ያሉ ማለት ነው። መጨረሻቸው ያሳምርላቸው።